አንድ ከፍተኛ ባለስልጣን በጎጃም ተገደሉ። ባለስልጣኑ የተገደሉት በጎጃም ፋኖ አባላት በተተኮሰባቸው ጥይት እንደሆነ ታውቋል። ከሰሞኑ አንድ ሴት የፋኖ አባል በአሰቃቂ ሁኔታ መገደሏን ተከትሎ የተፈጸመ የበቀል እርምጃ እንደሆነ እየተሰማ ነው። ታደምጡታላችሁ። አሰብ በቅርቡ ይመለሳል ያሉት ጄኔራል ከሀገር ወጡ። ጄኔራሉ ከሀገር የወጡት አንድ ጥብቅ ወታደራዊ ስምምነት ለመፈራረም እንደሆነም ታውቋል። መከላከያ ሰራዊት በቅርቡ ከፓኪስታን ቤላሩስ እንዲሁም ራሻ ወታደራዊ ስምምነቶችን በመፈረም የጦር መሳሪያ ግዢ ከውኗል የተባለ ሲሆን አሁን ደግሞ ከሌላ የእስያ ሀገር ጋር ጥብቅ የተባለ ወታደራዊ ስምምነት ተፈራርሟል። ጉዳዩ በቀጥታ ከአሰብ ጋር የተገናኘ ነውም ተብሏል። እንመለስበታለን። የቀይ ባህር ደህንነትን ለማጠናከር ውይይት ተደረገ። የሶማሌላንድ የመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ጥብቅ ውይይት ማድረጋቸው ተሰምቷል። የስብሰባውን ውይይት ካጠናቀቁ በኋላ እንዳላቸውን አቋም አሳውቀዋል። ታደምጡታላችሁም። የፖለቲከኛውን መሞት ተከትሎ በኬንያ ናይሮቢ ከተማ ከፍተኛ ውጥረት መንገስቱ ተሰምተዋል። አገሪቱን እየመሩ ለሚገኙት ፕሬዚዳንት ዊልያም ሮቶ ሌላ መዘዝ ይዞባቸው መጥተዋል። በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰባዎች፣ ከአንዳፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው።

በጎጃም ቀጠና ቀጠና የፋኑ ክንፍ ወደ ከተማ ሰርጎ በመግባት አንድ ባለስልጣን መገደላቸው ተሰማ። የፋኑ ታጣቂዎች በምስራቅ ጎጃም ዞን ቢቸና ከተማ አስተዳደር ሰርጎው በመግባት አንድ ባለስልጣን መገደላቸው ታውቋል። በፋኑ የከተማ ጥቃት መገደላቸው የተሰማው ባለስልጣን ተደራራቢ ኃላፊነት የነበረባቸው መሆኑ የተገለጸ ሲሆን መገደላቸውን የአካባቢው አስተዳደር አረጋግጧል። በፋኑ የተገደሉት የነማይ ወረዳ አስተዳደር ምክትል አስተዳዳሪና ስራና ክሎ ጽህፈት ቤት ኃላፊ የነበሩት አቶ አዲሱ ተሻለ ናቸው ተብሏል። ባለሥልጣኑ የተገደሉት ዛሬ ጥቅምት 62018 ዓ.ም ማለዳ መሆኑ የተገለጸ ሲሆን የግድያ ጥቃቱ የተፈጸመው በመሃል ቢቸና ከተማ መሆኑ ተገልጿል። ባለሥልጣኑ በጥዋቱ ማልዳው 12 ሰዓት ተኩል ወደ ቢሯቸው እያቀኑ ባሉበት አጋጣሚም በጥይት መገደላቸውን የወረዳው አስተዳደር ባወጣው የሐዘን መግለጫ አስታውቋል። የእነማይ ወረዳ አስተዳደር በባለስልጣኑ ግድያ ላይ ባወጣው መግለጫ አቶ አዲሱ በጥዋት ወደ ስራ ሲሄዱ በተተኩስባቸው ጥይት ሕይወታቸው አልፏል ብሏል። የወረዳው ባለስልጣን የተገደሉት በአካባቢው በሚንቀሳቀሱ በፋኑ ታጣቂዎች መሆኑን አስተዳደሩ ጠቁሟል። ግድያው የተፈጸመው መንግስት ከታጠቁ ኃይሎች ጋር በመነጋገር ልዩነቶችን በሰላማዊ መንገድ ለመፍታት ጥረት እያደረገ ባለበት አጋጣሚ ነው ተብሏል። አስተዳደሩ ጫካ ገብተው የነበሩ ወንድ ወንድሞቻችን በፍቅር ተቀብለን ወደ ሰላማዊ ሕይወታቸው እየተመለሱ ባሉበት አጋጣሚም ሰላም የማይመቻቸውም የታሪካዊ ጠላቶቻችን ተልእኮ ተሸካሚ የሆኑ ጽንፈኛ ኃይሎች አሁንም በድንገት የግለሰቦችን ህይወት እየቀጠፉ ነው ብሏል። ባለስልጣኑ ተሰውተውለታል ያለውን ዓላማ ከዳር ለማድረስ ከሀገር መከላከያ ሰራዊት አድማ መከላከልና ጥምር ኃይል ጋር በመሆን ከምን ጊዜውም በላይ ፋኑን ለማጽዳት በቁጭት በቅንጅትና በቁርጠኝነት ኦፕሬሽን አድርጋለሁ ብሏል። በጎጃም ቀጠና የሚንቀሳቀሰው የፋኖ ክንፍ ባለስልጣኑን መግደሉን በማረጋገጥ ኃላፊነቱን ወስዷል። ታጣቂ ኃይሉ ባለስልጣኑን የገድላቸው የፋኖ ደጋፊ ናቸው የተባሉ የአካባቢ ማህበረሰብ አባላት ላይ ወከባና ጫና እየፈጠሩ ነው በሚል መሆኑን ገልጿል። በባለስልጣናቱ ላይ ግድያ ከመፈጸሙ ውጭ በቢቸና ከተማ የተፈጠረ ሌላ ነገር ስለመኖሩ ሁለቱም ወገኖች ያሉት ነገር የለም። ከግድያው በኋላ በቢቸና ከተማና በአካባቢዋ በመንግስትና በፋኑ ኃይሎች መካከል የተደረገ ውጊያ መኖሩ ባይገለጸ ውጥረት መኖሩን መረጃዎች አመላክታሉ። ቢቸና ከተማ በመንግስትና በፋኑ ኃይሎች ተደጋጋሚ ከባድ ውጊያ ካስተናገዱ የጎጃም ስመጥር አካባቢዎች መካከል አንዷ ነች። የፋኑ ታጣቂዎች ከከተማዋ በቅርብ ርቀት ላይ በገጠራማ አካባቢዎች በስፋት እንደሚንቀሳቀሱ የሚነገር ሲሆን የመንግስት ኃይሎች ከተማ ላይ እንደሚገኙ ተገልጿል። የፋኑ ታጣቂዎች በተለያዩ አካባቢዎች ወደ ከተሞች ሰርገው በመግባት በባለስልጣናት ላይ ግድያ መፈጸማቸው የዕለት ከዕለት የተለመደ ድርጊት ሆኗል። በሁለት ዓመቱ ጦርነት በአካባቢው በርካታ የመንግስት ባለስልጣናት መገደላቸው የሚታወቅ ሲሆን፣ አሁንም ግድያው ተባብሶ ቀጥሏል። የፖለቲከኛውን መሞት ተከትሎ በኬንያ ናይሮቢ ከተማ ከፍተኛ ውጥረት መንገስቱ ተሰምቷል። አገሪቱን እየመሩ ለሚገኙት ፕሬዝዳንት ዊሊያም ሩቶ ሌላ መዘዝ ይዞባቸው መጥቷል። ሩቶ ስልጣን እንዲለቁ የሚጠይቁ መፈክሮችን ያነገቡ ሰልፈኞችም በአደባባይ ተቃውሞ ሲያሰሙ ታይተዋል። የኬንያ ቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ሞትን ተከትሎ በናይሮቢ ከተማም ውጥረት መኖሩን ቲክባ ኢትዮጵያ ዘግቧል። በህንድ ሀገር በህክምና ላይ ያሉ ህይወ ማውጣቱ ያለፈውን የቀድሞውን የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋን ሞት ተከትሎ በኬንያ ከተሞች የተለያዩ ሰልፎችና መሰል እንቅስቃሴዎች መኖራቸው ተመላክቷል። በዋና ከተማዋ ናይሮቢ ሱቆችን የመሰባበርና በአሁኑ ወቅት ሀገሪቱን እየመሩ የሚገኙት ፕሬዝዳንት ዊሊያም ሩቶ ስልጣን እንዲለቁ የሚጠይቁ መፈክሮችን ያነገቡ ሰልፈኞች በብዛት ወደ አደባባይ ወጥተዋል። በናይሮቢ ከተማ ኢስሊም ካሚኮም አካባቢዎች እነዚህ እንቅስቃሴዎች የተደረጉ ሲሆን በአብዛኛው የሀገሪቱ ክፍሎች ሀዘናቸውን የሚገልጹ ዜጎች የተለያዩ ቅጠሎችንና የሥራ የስራ መሳሪያዎችን ይዘው በየመንገዱ ታይተዋል። ከዚህም በተጨማሪም በሀገሬው ሕዝብ በእጅጉ የሚወደዱትና በወቅቱ የኬንያ ፕሬዚዳንት ዊልያም ሮቶ የነጻነት ታጋይ የሀገር ወዳድነት ተምሳሌትና የዲሞክራሲ አባት ተብለው የተገለጹት ጉምቱ ፖለቲከኛ ራይላ ኦዲንጋ በተወለዱበት የኬንያ ሶስተኛዋ ትልቅ ከተማ ኪሱሙም ናይኩሩና ቦባሳ አካባቢዎችም ሰልፍ መሰል እንቅስቃሴዎች ጎልተው ተስተውለዋል ተብሏል። የራይላ ኦዲንጋ አስክሬን ወደ ሀገራቸው ገብቶ እሁድ በተወለዱበት አካባቢ ኪሱሙ፣ ሲያያ ካውንቲ ቦንዶ በተባለ ስፍራ ግብዓተ መሬታቸው እንደሚከናወን ተሰምተዋል። የራይላ ኦዲንጋን ሞት ተከትሎ የፕሬዚዳንት ዊልያም ሮቶ አስተዳደር የሰባት ቀን ሐዘን አውጇል። ኦዲንጋ ከኬንያ ከፍተኛ የፖለቲካ ስርወ መንግስት ቤተሰብ የመጡ ቢሆንም ራሳቸውን ተቃዋሚና አመፀኛ መሪ አድርገው ያቀርቡ እንደነበር ሰልፍ ቢዘግቧል። የኦሬንጅ ዲሞክራቲክ ሞመንት መሪ የነበሩት ኦዲንጋም ለኬንያ ፕሬዝዳንትነት አምስት ጊዜ ዕጩ ሆነው የተወዳደሩ ቢሆንም ምርጫዎቹን ለማሸነፍ ሳይችሉ ቀርተዋል። አሰብ በቅርቡ ይመለሳል ያሉት ጄኔራል ከሀገር ወጡ። ጄኔራሉ ከሀገር የወጡት አንድ ጥብቅ ወታደራዊ ስምምነት ለመፈራረም እንደሆነም ታውቋል። መከላከያ ሰራዊት በቅርቡ ከፓኪስታን፣ ቤላሩስ እንዲሁም ራሻ ወታደራዊ ስምምነቶችን በመፈረም የጦር መሳሪያ ግዢ ከውኗል የተባለ ሲሆን አሁን ደግሞ ከሌላ የኢሲያ ሀገር ጋር ጥብቅ የተባለ ወታደራዊ ስምምነት ተፈራርሟል። ጉዳዩ በቀጥታ ከአሰብ ጋር የተገናኘ ነውም ተብሏል። ከሳምንታት በፊት አሰብ በቅ ቅርቡ ወደ ኢትዮጵያ ይመለሳል ሲሉ አነጋጋሪ አስተያየት የሰጡት ጀነራል ተሾመ ገመቹም ህንድ ገብተዋል። በዚያው ወታደራዊ ስምምነት እንደተፈራረሙ ይፋ ሆኗል። ኢትዮጵያና ህንድ በሁለቱ ሀገራት መካከል ያለውን የቆየ የሁለትዮሽ የመከላከያ ግንኙነት ያጠናክራል የተባለለት የመጀመሪያውን የጋራ መከላከያ ትብብር ስብሰባ በትናንትና ዕለት በኒው ዴሊ አካሂደዋል። ስብሰባው በህንድ የመከላከያ ሚኒስቴር የጋራ ጸሐፊ አሚታብህ ብራሳድና በኢትዮጵያ የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ በጋራ ሊቀመንበርነት ተመስርቷል። በመጋቢት 2017 ዓ.ም ሁለቱ መንግስታት በስልጠናና በገንዘብ ድጋፍ የኢትዮጵያን ወታደራዊ አቅም ለማጠናከር ያለመ የመከላከያ ትብብር ስምምነትን በማጠናቀቅ ላይ እንደሆኑ አስታውቀው ነበር። በህንድ የዜና አገልግሎት ዘገባ መሰረት ሁለቱ ወገኖች በመካሄድ ላይ ያለውን የመከላከያ ትብብር ገምግመው ስልጠናም፣ የጋራ ወታደራዊ ልምምዶች፣ የህክምና ትብብርና ከመከላከያ ኢንዱስትሪ ጋር የተያዘ አዲስ ትብብር የሚሆኑ ዘርፎችን ተወያይተዋል። ልዑካኖቹ አጋርነታቸውን ለማስፋት ያላቸውን የጋራ ቁርጠኝነት በማጉላት የመከላከያ ትብብር ተግባራትን አጠናክሮ ለማስፋትና ለማብዛት መስማማታቸውን ዘገባው አመላክቷል። ይህ የጋራ የመከላከያ ትብብር ስብሰባ ቀደም ሲል በ2017 ዓ.ም በሁለቱ ሀገራት የመከላከያ ሚኒስትሮች መካከል በተፈረመው የመግባቢያ ሰነድ መሠረት የተቋቋመ ተቋማዊ ማቀፍ አካል ነው። የመግባቢያ ሰነዱ በመከላከያ ጉዳዮች ላይ መደበኛ የልውውጥና የስትራቴጂክ ውይይት ስርዓት ያቀርባል። ኢትዮጵያ ከ1950ዎቹ ዓ.ም ጀምሮ ህንድ በአፍሪካ ካሏት ቁልፍ የመከላከያ አጋሮች አንዷ መሆኗን ዘገባው ገልጿል። እያደገ የመጣው የመከላከያ ግንኙነት ከጥቅምት አራት እስከ ስድስት 2018 ዓ.ም በኒው ዴሊ በተካሄደው የተባበሩት መንግስታት የሰላም አስከባሪ ኃይል አስተዋጽኦ አድራጊ ሀገራት አዛዦች ጉባኤ ላይ የኢትዮጵያ ጦር አዛዥ መገኘታቸውም ተገልጸዋል። በህንድ የኢትዮጵያ አምባሳደር ደምቅ አጥናፉ በወቅቱ እንደተናገሩት ስምምነቱ የረጅም ጊዜ መከላከያ ትብብር ቀጣይነት ሲሆን ህንድ በ1950ዎቹ የሀረር ወታደራዊ አካዳሚክን በማቋቋምና በቀጣይ የስልጠና ተነሳሽነቶችን ያደረገችውን ድጋፍ አስታውሰዋል። በተያዝ ዜና ባለፉት ሳምንት ኢትዮጵያና ፓኪስታን የሁለትዮሽ ግንኙነታቸውን የበለጠ ለማጠናከር በሚደረገው ጥረት በመከላከያና በአቪዬሽን ዘርፎች ትብብርን ለማሳደግ ተመሳሳይ ስምምነት ላይ መድረሳቸው ተዘግቧል። የቀይ ባህርን ደህንነት ለማጠናከር የሶማሌላንድ የየመንና የጅቡቲ የባህር ጠረፍ ከፍተኛ አዛዦች በጅቡቲ ተገናኝተው ተወያዩ። የሶማሌላንድ የየመንና የጅቡቲ የባህር ጠረፍ ጥበቃ አዛዦች በዚህ ሳምንት በጅቡቲ ከተማ ተገናኝተው በዓለም አቀፍ ንግድና በክልላዊ መረጋጋት ላይ ወሳኝ ሚናው እየጨመረ በመጣው የቀይ ባህርና የኤደን ባህር ሰላጤ የባህር ላይ ደህንነት ዙሪያ ያላቸውን ቅንጅት ለማጠናከር መክረዋል። በጅቡቲ የባህር ጠረፍ ጥበቃ ዋና መስሪያ ቤት የተካሄደው በዚህ ውይይት የሶማሌላንድ አድሚራል አህመድ ሁሬም፣ የየመኑ አድሚራል ሃሊድ አሊም እንዲሁም የጅቡቲው አድሚራል ዋኤስ ኦመር ተገኝተዋል። የስብሰባው ዋና ዓላማ የጋራ ውሃዎችን መጠበቅ፣ የባህር ላይ ስጋቶችን በመከላከልና በክልሉ ውስጥ ያሉ ውጫዊ ጣልቃ ገብነቶችን በመቋቋም ዙሪያ በትብብር መስራት ላይ ያተኮረ ነው ተብሏል። በተለይም የስዩዝ ካናልን ከህንድ ውቅያኖስ ጋር የሚያገናኙ ዋና የንግድ መስመሮች በሆኑት በቀይ ባህርና በኤደን ባህረ ሰላጤ ውስጥ የሚከሰቱ የባህር ላይ ዘረፋን፣ ኮንትሮባንድና የአካባቢ አደጋዎችን ለመዋጋት የሚያስችሉ የጋራ የባህር ላይ ጥበቃ ስራዎችንና የመረጃ ልውውጥን በተመለከተ ሰፊ ውይይት ተደርጓል። በሶስቱ ሀገራት መካከል በባህር ላይ ደህንነት ዙሪያም በመደበኛነት በሚደረጉ ልውውጦችና በጋራ ውሃዎች ውስጥ ለሚከሰቱ አደጋዎች ምላሽ ለመስጠት በሚከናወኑ የተቀናጁ ተግባራት ዙሪያም ተወያይተዋል። በተጨማሪም ከዚህ ቀደም የፈረንሳይ አዘጋጅነት በጅቡቲ ተካሂዱ ሲሄዱ በነበረውና የቀይ ባህር መተላለፊያ መረጋጋት ላይ ባተኮረው የባህር ላይ ደህንነት ጉባኤ ላይ የተገኘው ውጤት ተጠናክሮ እንዲቀጥል የሚያግዝ ነው። ሆርን ዲፕሎማት ባወጣው ዘገባ መሰረት በጅቡቲ የተካሄደው የስብሰባ ሶማሊላንድ፣ የመንና ጅቡቲ በዓለም ላይ ካሉት በጣም ስራ የሚበዛባቸውና ስልታዊ ጠቀሜታ ያላቸው የውሃ መንገዶችን ለመጠቀም እና የክልላዊ የባህር ላይ አስተዳደርን ለማጠናከር ያላቸውን አዲስ ቁርጠኝነት የሚያመላክት ነው።